ቆ፣ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ሰላም፣ በመላው ዓለም ለምትገኙ የተዋሕዶ ልጆች በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝህ ትትርፍርፍ ይበልልኝ። ዛሬ እንግዲህ ቅዳሜ በውስጧ ስለምትይዛቸው ዝርዝር ነገሮች የምንማማር ይሆናል። የመጀመሪያው ቀዳም ስዑር፣ ሁለተኛው ለምለም ቅዳሜ፣ ሶስተኛው ደግሞ ቅዱስ ቅዳሜ ለምን ብለን እንጠራለን የሚለውን ነገር በዝርዝር የምንማማር ይሆናል። ለዚህ አስተማሪ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ወደ ትምህርታችን እንለፍ። ቀዳም ስዑር ለወትሮ ባሉ ቅዳሜዎች ጾም ሰሞን ቢሆን እንኳን ከጥሉላ ስጋ፣ እንቁላል፣ ወተትና የወተት ተዋጽኦ ይከለከላሉ እንጂ እህል ከመቅበስ አይታቀቡም፣ ከመብላት ተገድበው አያረፍዱም። ጠዋት ከቅዳሴ በኋላ ይበላል። በዓመት አንድ ቀን ግን ከቀዳም ስዑር ግን ከቀደመው በተለየ የጌታችን በከርሰ መቃብር መሆን በማሰብ በጾም ስለሚዋል የተሻረች ቅዳሜ ትባላለች። ብዙ ክርስቲያኖች በሽታ ደዌ የሌለባቸው ቅዳሜን ያለ እህል ውሃ እስከ እኩለ ሌሊት ዘጠኝ ሰዓት ድረስ ይጾማሉ። ካህናትና አንዳንድ ጠንካራ ክርስቲያኖች ከሐሙስ ምሽት እስከ እሁድ ሌሊት ይጾማሉ፣ ያለ ምግብና ውሃም ይቆያሉ። ሁለተኛው ለምለም ቅዳሜ፣ ቅዳሜ ጠዋት በቤተ ክርስቲያን በመገኘት የምስራች ቄጤማ በግንባራችሁ ያስራሉ። በዕለቱ ላልመጡ ምእመናን ካህናት በመዟዟር ለምእመናን ቄጤማን ያድላሉ። ሕዝበ ክርስቲያኑም ቄጤማውን ለሁለት ሰንጥቀው አስረው ይውላሉ። በሌላ በኩል ቄጤማው የምሥራች ምልክት መሆኑን ይገልጻል። በኖሃ ዘመን የውሃን መድረቅ ያበሰረች ርግብ ቄጤማ በአፏ ይዛ መታለች በአፏ ይዛ መታለች። ስለዚህ በዚህ ዕለት በክርስቶስ ሞት ሞተ ነፍስ ተወገደልን፣ ደስ ይበለን እያለን በቄጤማ የምስራችን እናበስራለን። አንዳንዶች ለዚህ ስርዓት ግድ የላቸውም። ጠዋት ቤተ ክርስቲያን አይሄዱም። ቄሶች ቤታቸው ሲያመጡላቸው ገንዘብ ልመና ምክንያት ሆኗቸው ብለው ያልተገባ ቃል ይናገራሉ። ይህ ስርዓት ግን ዛሬ ወይም ትናንት የተጀመረ ሳይሆን በአያት ቅድመ አያቶቻችን የነበረ ነው። በድሮ ጊዜ ካህናት ቄጠማ ሲያመጡ ለጧፍ መስሪያ ፈትል ይሰጧቸው ነበረ። በዚህ ዘመን ግን ሴቶች ፈትሉን ስለማያውቁ ገንዘብ ይሰጣሉ። መስጠት ግዴታም አይደለም። በረከተ እግዚአብሔር አይሸጥም። ነገር ግን ሁሉን በአግባብና በስርዓት ይሁን። ሁለተኛ ቆሮንጦስ ምዕራፍ 14 ይህች ቅዳሜ ቅዱስ ቅዳሜም ትባላለች። ቅዱስ እግዚአብሔር በሥነ ፍጥረት ጊዜ ስድስት ቀን ነገረ ፍጥረታትን አከናውኖ ይህች ቀን ቅዳሜ ያረፈባት ናት። በዘመነ ሐዲስ ከ5500 ዘመን በኋላ የማዳን ሥራውን ፈጽሞ ሥጋውን በከርሰ መቃብር ያረፈው በዚህች ዕለት ቅዳሜ ነው። በሌላም በኩል በነፍሱ ሲኦልን በርብሮ በዚያ የነበሩ ነፍሳትን በማውጣት ለዘላለም እረፍትን የሰጣቸው ቀን ስለሆነ ቅዱስ ቅዳሜ ተብሏል። እንግዲህ ውድ ቤተሰቦቼ ስለ ቀዳም ስዑር ስለ ለምለም ቅዳሜ እንዲሁም ስለ ቅዱስ ቅዳሜ ተማምረናል ማለት ነው። ያው ቀዳም ስዑር ምንለው ዕለተ ቅዳሜ እግዚአብሔር ቅድመ ዓለም ከውድ ጀምሮ እስከ ዕለተ አርብ ድረስ ሃያ ሁለቱን ፍጥረታትን ሲያከናውን ሰንብቶ በዕለተ አርብ ሁሉንም ፈጽሞ ያረፈበት ቀን ነው በዚህም የተነሳ ይችን ዕለት የሥጋ ስራ ትተን ስሙን እየቀደሰን እናርፍባት ዘንድ የዘላለም እረፍትና ሰማያዊ ተድላ የሚያስገኝልንን መንፈሳዊ ሥራ እንሰራበት ዘንድ በዓልንም እናድርግባት ማለትም በሐሴት፣ በፍስሐ፣ በመዝሙር፣ በሽብሸባ ወዘተ እናስባት ዘንድ ታዘናል ማለት ነው። ይህንን የምናገኘው ዘጻት ምዕራፍ 20 ከቁጥር 8 ላይ ነው ማለት ነው። በሰሞነ ሕማማት ላይ የምትውለው ቅዳሜ ግን ሰማይንና ምድርን በቃሉ ያስገኘ የሚታየውንና የማይታየውን ሁሉ ፈጥሮ የሚገዛ ጌታችን አምላካችን ፈጣሪያችን ኢየሱስ ክርስቶስ እኛን ለማዳን በለበሰው ስጋ ሞቶ በመቃበር የዋለባት ቀን ስለሆነ በጾም በጸሎትና በሐዘን ይዋላል ማለት ነው። ቀዳም ስዑር፣ የተሻረ ቅዳሜ የመባሉም ቀድሞ የማትጾሟ ዕለት ዕለተ ቅዳሜ ስለምትጾም ቀዳም ስዑር ተብላለች፣ ወይ ደግሞ የተሻረችው ቅዳሜ ተብላለች ማለት ነው። ሌላኛው ቅዱስ ቅዳሜ ያልነው ለባህሪው ድካምና ዕረፍት የማይስማማ ባይሆንም በጥንተ ተፈጥሮ ፍጥረታትን ፈጥሮ በመፈጸም በዕለተ ቅዳሜ አረፈ ተብሎ የሚነገርለት አምላካችን በሰሞነ ሕማማት ላይ በምትውለው ቅዳሜ ደግሞ አዳምንና ልጆቹን ለማዳን ያቀደውን ሥራ ሁሉ አከናውኖ በመፈጸም በዕለተ ዓርብ በመስቀል ላይ ሁሉ ተፈጸመ በማለት በገዛ ፈቃዱ ነፍሱን ከስጋው በመለየት ስጋው በመቃብር አርፏል። ነፍሱ ግን ወደ ሲኦል ወርዳ ለ5500 ዘመን በመከራ ለነበሩት ነፍሳት ሰላምንና የዘላለም እረፍትን አውጃላችኋለች። ከዚህም የተነሳ ዕለተ ቅዳሜ ቅዱስ ቅዳሜ ትባላለች። በሌላ በኩል በሰሞነ ህማማት የምትውለው ቅዳሜ ለምለም ቅዳሜም ተብላ ትጠራለች ማለት ነው። ለምለም ቅዳሜ ያንበት ምክንያት ያው ቅድም በትምህርታችን ላይ እንደተነጋገር ነው። ቅዳሜ ጠዋት ሁሉም ምዕመናን በቤተ ክርስቲያን በመገኘት የምስራች ቄጤማን በግንባራችን እናስራለን ማለት ነው። በዕለቱ ላልመጡ ምዕመናን ደግሞ ካህናት በመዟዟር በየቤቱ ለምዕመናን ቄጤማን ያድላሉ። ህዝበ ክርስቲያኑም ቄጤማውን ለሁለት ሰንጥቀው በግንባራቸው አስረው ይውላሉ ማለት ነው። በሌላ በኩል ቄጤማው የምስራች ምልክት መሆኑን ደግሞ ተነጋግረናል። በኖ ዘመን የውሃውን መድረቅ ያበሰረች ርግብ ቄጤማ በአፏ ይዛ መታለች። ስለዚህ በዚህ ዕለት በክርስቶስ ሞተ ነፍስ ተወገደልን፣ ደስ ይበለን እያለን በቄጤማ የምሥራችን እናበስራለን ማለት ነው። ስለሆነም ዛሬ ይህንን ትምህርት ቀዳም ስዑር ለምለም ቅዳሜ ቅዱስ ቅዳሜ የሚሉትን በዝርዝር ተማምረናል ማለት ነው። ከዚህ ትምህርት ብዙ እውቀት እንዳገኛችሁበት ተስፋ አድርጋለሁ ማለት ነው። ያስተማረንና የገሰጸን የአባቶቻችን አምላክ ዱለ ባሕሪ እግዚአብሔር የተመሰገንና ከፍ ከፍ ያለ ይሁን። ሁላችሁንም ቤተሰቦቼ እንኳን ለዚች ዕለት አደረሳችሁ አደረሰን ላለው እንግዲው ለትንሳኤው እንዲያበቃን የሁላችንም ጸሎት ነው ማለት ነው። ነገ ደግሞ ደስ ተሰኝተን ስሙን እንድናመሰግ ና እንድናገለግል እግዚአብሔር አምላክ ፍቃድ ይሁንልን። በያላችሁበት ቸር ሰንብቱልኝ ቶ ላስጀመረን አስጀምሮ ላስጨረሰን ልዑል እግዚአብሔር ክብር ምስጋና አይገባም ለዘላለሙ አሜን።